ምዕራፍ 27 የመሠዊያው አሠራር። ርዝመቱ አምስት ክንድ፣ ወርዱም አምስት ክንድ፣ መሠዊያን ከማይነግዝ እንጨት አድርግ። አራት ማዕዘንም ይሁን፣ ከፍታውም ሦስት ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ። ቀንዶቹ ሥረ ወጥ ይሁኑ። በናስም ለብጣቸው ለመሠዊያው ክዳን ሥራለት መሸፈኛውን ጽዋዎችን የሥጋ ሜንጦዎቹን የእሳት መጫሪያዎቹንም አድርግ ዕቃውንም ሁሉ ከናስ አድርግ ለመሠዊያውም እንደ መረብ ሆኖ የተሠራ የናስ መከታን አድርግለት ለመከታውም አራት የናስ ቀለበት በአራት ማዕዘን አድርግለት። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ ከመሠዊያው እርከን በታች አኑረው። ለመሠዊያውም ከማይነቅዝ እንጨት መሎጊያዎችን ሠርተህ በናስ አስለብጣቸው። መሎጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውንም ስትሸከሙ መሎጊያዎቹ በመሠዊያው በሁለት ወገን ይሁኑ። ሰሌዳውም ፍልፍል ይሁን። በተራራው እንዳሳየውም ምሳሌ እንዲሁ አድርግ። የቤተ እግዚአብሔር አደባባይ ለድንኳኑም አደባባይ ሥራ ከጥሩ በፍታ የተሠሩ የአደባባይ መጋረጃዎችን በደቡብ በኩል ይሁኑ። የአንዱም ወገን ርዝመት መቶ ክንድ ይሁን ከናስ የተሠሩ ሀያ ምሶሶዎችና ሀያ እግሮች ይሁኑለት የምሶሶዎቹም ኩላቦችና ዘንጎች የብር ይሁኑ እንዲሁም በሰሜን ወገን መቶ ክንድ ርዝመት ያላቸው መጋረጃዎች ከናስ የተሠሩ ሀያ ምሶሶዎች ሀያም እግሮች ይሁኑ ለምስሶዎችም በብር የተለበጡ ኩላቦችና ዘንጎች ይሁኑ። በምዕራብ ወገን ለአደባባዩ ስፋት አምሳ ክንድ ርዝመት ያላቸው መጋረጫዎች አስር ምስሶዎች አስርም እግሮች ይሁኑለት። በምሥራቅ ወገን የአደባባዩ ስፋት አምሳ ክንድ ይሁን ምስሶዎችም አስር እግሮቹም ዐሥር ይሁኑ። በአንድ ወገን የመጋረጃዎቹ ርዝመት አስር አምስት ክንድ ይሁን፤ ምሰሶዎቹም ሦስት እግሮቹም ሦስት ይሁኑ። በሌላውም ወገን የመጋረጃዎቹ ርዝመት አስራ አምስት ክንድ ይሆናል፤ ምሰሶዎቹም ሦስት እግሮቹም ሦስት ይሁኑ። ለአደባባዩ ደጅም ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም በጥልፍ አሰራር የተሠራ ሀያ ክንድ መጋረጃ ይሆናል። ምሶሶቹም አራት እግሮቹም አራት ይሆኑ። በዙሪያውም ያሉ የአደባባዩ ምሶሶዎች ሁሉ በብር የተለበጡ ይሆኑ። የብርም ክባሶች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት በየገጹ መቶ ክንድ ስፋቱም በየገጹ አምሳ ክንድ ይሁን። የመጋረጃውም ከፍታ አምስት ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የድንኳኑ ዕቃ ሁሉ አውታሮቹ፣ ካስማዎቹም ሁሉ የአደባባዩ ካስማዎች ሁሉ የናስ ይሁኑ። የመብራት ዘይት። አንተም መብራቱን ሁል ጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በምስክሩ ድንኳን ውስጥ በቃል ኪዳኑ ታቦት ፊት ካለው መጋረጃ ውጪ አሮንና ልጆቹ ከማታ እስከ ማታ ድረስ በእግዚአብሔር ፊት ያብሩት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን።